አርግዘሽ ነው እያልኩሽ እኮ ነው። እና ባረግዝስ ለምንድነው? ጉድ ጉድም ይሆን በድጋሚ ነገርሽ። ናታን የኔ ብቻ ነው። ከዚህ በኋላ የምሻልሽ እኔ ቤት ለቀሽ መውጣት ነው። ናታንን እንደፈለግሽ ማድረግ ትችያለሽ። ግን እያገዝካት ነው አይደለ? አዎ፣ እንግዲህ እኔ እንድትቀየርሽ አልኩትን ኩትን እያደረኩ፣ እንግዲህ አንተ ከኛ በተሻለ እሷን መቀየር ትችላለህ። እኔ በጣም ብዙ አስመሳይ አውቃለሁ፣ እንደ አንቺ ግን አጋጥሞኝ አያውቅም። ምን ማለት ነው ደግሞ ይሄ

እናትም የሰማችሁ ነገር ጆሮ የሚያጮር ሆኖባት አንዴ በጥፊ አዙራታለች። ሰላም ጤና ይስጠልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እነሆ ዳጣ ድራማ ይዤላችሁ ቀርብ ያለው ዳጣ ድራማ ምን ተፈጠረ? ባለፈው እንግዲህ ናታን ዳጣን ይቅርታ ሊጠይቃት እየተርበተበተ በነበረበት ቅጽበት ነበር ድራማ ያቆመው። ዛሬስ ዳጣ ይቅርታ አደረገችለት ወይስ ምን ተፈጠረ? አብረን የምናየው ይሆናል። እንግዲህ ዳጣ ያነበበችውንም አንብባ ያየችውንም አይታ ወደ ናታን ክፍል መታለች። ታዲያ ናታን ሲያያት እየተርበተበተ ግራ በመጋባት ስሜት ሆኖ አንዴ አንገቱን ሲደፋ አንዴ ዓይኑን ቀና ሲያደርግ፣ እሷም ደግሞ ግራ ተጋብታ ያደረገው ድርጊት እጅግ በጣም ልቧን ስለሰበራትና ነፃነቷን ስለነፈጋት ዝም ብላ እያየችው ቆይታለች። ታዲያ እንዲህም አለችው፣ ናታን ግን የምርህ ነው እንደዛ የጻፍከው አለችው አይ የምሬን። የሚሆን አይሁን፣ ባለቤቱ ራሱ ሰውን ነው የሚያውቀው። ስለዚህ አንቺ ግን በጣም ይቅርታ አጠፋውኝ፣ አይደል አላት። አዎ በጣም ነው ያጠፋው ስትለው፣ በጣም ይቅርታ ዳጣ፣ ሆን ብዬ አይደለም ያደረግኩት፣ ይሄ ያበጌል ሴራ ነው። ለማንኛውም ግን አስከፍቼሽ ከሆነ እጅግ በጣም ይቅርታ አላት። ይህን ጊዜ ዳጣ አዎ በጣም አስከፍተኛል፣ ነጻነቴን ነው የነፈግከኝ። ስለዚህ ከዚህ በኋላ ነጻነት ላይኖረኝ ይችላል ኮ እንደዚህ አይነት ሰው ነብይም አልገምትም አለችው። ይህን ጊዜ ልቡ እጅግ በጣም አዘነ። ምክንያቱም የሚወዳትንና የሚያፈቅራትን ሴት በዚህ መልኩ ልቧን መስበር አልፈለገምና፣ ታዲያ ከራሱ ጋርም ለትንሽ ደቂቃዎች እንዲህ ነበር ያለው። እሷ በሮ ላይ እግሯ ወጣ እንዳለ እንዲህም አለ፣ ወደድሽኝም ጠላሽኝም፣ እሱን አንችለሽ የምታውቂው ነገር ግን እንደማትፈልገኝና ልቢ ስለኔ እንደማያስብ የማውቅበት መንገድ መች ጠፋኝና ማንበቤ በቤስ ለዛሬ ካልጠቀመኝ ምን ይሰራልኛል? ስለዚህ ወደፊት ጉዞዬን እቀጥላለሁ። አንቺም ደግሞ ለእኔ ስሜት እንዳለሽ እና እንደለለች የማውቅበት መንገዱ አይጠፋኝም ብሎ ወደ ሳሎን ያመራል። ሳሎን ላይ ከአበጌል ጋር ቁጭ ብላ ነበር። አበጌል እንደተለመደው ፊቷን ኮስተር አድርጋ አባታለች። ታዲያ ዳጣም አበጌ ምን ሆነሻ? እንደሱ መታየኝ ያጠፋሁት ጥፋታል እንዴ አለቻት እንዴት አየው ሽፋክሽ በግዛ ቤቴ የምልታመጭ ነው ስትላት፣ መልካምና ቅን ልብ ያላት ዳጣ ይሁልሽ ቤቴ ክሴር ነው እንደዚህ አይባልም። ለማንኛውም ግን በጣም ነው የምታሳዝኝኝ አለቻት። ይሁልሽ ግራም ነፈሰ ቀኝ እውነታው ታውቆብሻል። ለማንኛውም ባለጌ የሚያስብለው ከናታም ክፍል በምሽት ስትዳሪ ማምሸቱ ነው። አረባክሽ ደስቷት ወይ? ይህን እኮ መጥፎ ነው ስትላት አይደል መጥፎም ሆነ ጥሩ ለማንኛውም ተነግቶብሻል ብሻል አለቻት። ይህን ጊዜ ዳጣ ይሁልሽ ናታንን እንደፈለግሽ ማድረግ ትችያለሽ። እኔ አይደለውም ደግሞ የጻፍኩለት ራሱን የጻፉ አይደል። ስለዚህ ናታንን የፈለግሽው ቦታ ድረስ መውሰድም የራስሽ ምርጫ ነው። እኔን ግን ተወታደር ድርጌኝ ትላታለሽ። ዳጣ ድንገር ናታን ይመጣል። ታዲያ ናታንን መጥቶ አበጌል እኔ መጽሐፍ ላመጣው ደብያሳ ስለማሄድ አብረሽ ትሄጃለሽ አላት። ልቧ በሐሴት ዘለለ። ስትጠብቁ የኖረችው ጊዜ ይሄን ነበርና ታዲያ እንድ ምን ልልበስ ሽቶ ልቀባ እያለችም እየተርበተበተች እንደዚህ ብሎ ስለ ጠየቃት ልቧ በሐሴት እየዘለለ ዳጣ ፈገግ አለች። እሱ ዳጣ የምትቀና መስሎት ነበር። ነገር ግን ዳጣ እንኳን ልትቀና ያስልቅላችሁ፣ ያጣፍጥላችሁ ብላ መረቀቻቸው። ይህንን የሰማው ናታን እጅግ በጣም ልቡ ተከፋ። ምክንያቱም እሱ የሚፈልገው እሷ እንድትቀናና በልቧ እንደምታስበው አድርጎ ነበር በልቧ እንደማታስበው ስታሳየው ግን እጅግ ውስጡ ሰላም አጣ። ታዲያ ይዟት ሊሄድ ባያስብም ዳጣን አስቀና ነው ብሎ ያደረገው ድርጊቱ ግን እሷን አብረው እንድትሄድ ስላደረገ ቢበሳጭም ለዛሬ ሊችላት ወስኖበታል። በሌላ በኩል ወይዘሮ ማርታ እና አቶ ደረጀ የመኝታ ቤታቸው ሆነው በሳቅና በፊሽታ ቤቱን ቅቡጥ አድርገውታል። የውሃ የልጃቸው ነገር ነው ቢያስቃቸው በአንድ በኩል ያሳዝናቸዋል። በአንድ በኩል ደግሞ ግራ እያጋባቸውም ቢሆን ሳቅን በሳቅ ሆነዋል። ታዲያ ውሃ የዋህነቷ እስከ መቼ እንደሚቀጥል እናት እየጠየቀች፣ አባትም አንዳንዴማ እንደሷ በሆን ይሻላል እላለሁ ሲከፋኝና የሆነ ነገር ሲገጥመኝ፣ እናትም መልሳ አዎ እኔም እራሱ እመኛለሁ አይገርምም ደሬ። ትንሽ ከተሳሳቁ በኋላ ለነገ እንግዳ ጥሩት እንደጠራቸውና እንደሚሄዱ ተነጋገሩ። ታዲያ እነሱም ሄደው እነሱም ተጠሩበት ቦታ ሄደዋል እና ታዲያ አበጌል ናታን ክፍል አጋጣሚን ተጠቅማ ወደ ክፍሉ ታመራለች። ይህን ጊዜ ታዲያ ናታን ምንም ውስጡ ባይዋጥለትም መጽሐፎቹን እያገላበጠች እንድትቆይና እንድትቆይ እንድትጫወት ይጠይቃታል። በዚህ ጊዜ ናታን ይሄ አስበህበታል አይደል? ስለ እኔና ስለ አንተ ጉዳይ ትለዋለች። ስለ እኔና ስለ አንቺ ጉዳይ ምንሆን ይላታል። ባለፈው የነገርኩና አይ፣ እሱን እንግዲህ ወደፊት የምናየው ነገር ይሆናል። ነገር ግን አሁን እንዳጣ ለምን አልመጣችም? ይላታል እኔ ስለ ዳጣ ምን አገባኝ? ምን ትሰራልሃለች? ትለዋለች። አይ ምንም አትሰራልኝም፣ ግን እኔ እናንቺ መታረቃችንና አብረን መሆናችን እንድትታይ እፈልጋለሁ ይላታል። አበጌል ግን ነገሩ ገብቷታል። ቆይ ግን እሷን ለማስቀናት ፈልገ ነው አይደል? አለችው። አረ ለማስቀናት ፈልጌ ሳይሆን መታረቃችንን እንድታይ ፈልጌ ነው ይላታል። በዚህ ጊዜ ታዲያ አበጌል የሆዷን በሆድ አድርጋ መልካም፣ እኔ ግን አላያትም፣ ሰላም ጋር ልትሆን ትችላለች፣ ሄደህ ራሱ መጥራት ትችላለህ ብላ እንዲጠራት ትነግረዋለች። ታዲያ እንዲጣዳት በወጣበት ቅጽበት ነበር። ግዴለሽ እና ተንጎለኛ የሆነችው አበጌል መጽሐፎቹን እየዘረጋገፈች አንዴ ለማንበብ ስትፈልግ አንዴም ስታገላብጣቸው እየወዳደቁ መጽሐፎቹ ካልጋ ስር ገቡ። ለማንሳት እንኳን አላሰበችም። ናታን እንደ ነፍሱ የሚወዳቸው መጽሐፍቶቹን ወዳድቀዋል። ታዲያ ወደ ሳሎን ሲያመራ ሰላም እና ዳጣ ትንሽ ፈገግ ብሏል። ሰላምዬ ደክሟት፣ እግሩ አባብጧል። ነፍሰ ጡርነሽ እንዴ የሚለው ቃል ከአበጌል ሰምታለች ነገር ግን አሁን ሁኔታዋ ያለው ነገር አዎ ያሳብቃል። ሰላም ነፍሰ ጡር ሳትሆን አትቀርምና እግሯ ሁሉ አባብጧል፣ ድክምን ብሏት፣ ፊቷ ሁሉ ተጓግሮ ዳጣ፣ እግሬን ልታጠብ ፈልጌ ነበር ደከመኝና ተውኩት አለቻት። ይህን ጊዜ ዳጣ ሰፍ ብላ ቆይ በቃ እኔ አጥብሻለሁ ብላ ተነስታ ውሃ ይዛ መጣች። ውሃውን ይዛ መታ ልታጥባት ስትል ሰላም አላመነችም። እረ ባክሽ ግፍ ታሰሪብኛለሽ አሁን ተይው ራሴ እታጠባለሁ ስትላት ይኸውልሽ ሰላምዬ መርቂኝ አንቺ ብቻ መርቂኝ። እኔ ግን አጥብሻለሁ አለቻት። ቆይ ግን እኔ ስታጠብና እኔ ስስቅ ደስ ይልሻለ አይደል አለቻት። አዎ ደስ ይለኛል፣ ደግሞ ምርቃትሽ እንፈልጋለሁ ብላ እግሯን እያጠበቻት ድንገት ናታን ይመጣል። ናታን የዳጣ ሥነ ሥርዓቷ ትትናዋ፣ ለሰው ያላት ክብር ገርሞታል። በግራሞት እየተመለከታት መምጣቱን እንኳን ሳታይ ስታጥብ ቆይታ በይ መርቂኝ ትለታለች። ይህን ጊዜ ሰላም ምርቃቷን ትቀጥላለች። የተባረከ ጥሩ ትዳሪስጥሽ ለአንቺ የሚያስብልሽ የምትመኘውን የምታስቢውን የሚሆነውን መልካም የሆነውን ትዳር ይስጠሽ፣ መልካም ባል ያጋጥምሽ እያለች ስለ ትዳር ደጋግማ መረቀቻት። የወላድ መካንም አትወኝ አለ። እዚህ ጋር ግን የሆነ ነገር ልታሳብቅ ይመስላል። ሰላም የወላድ መሀን አትሆኝ ማለቷ ድንገት የወለደቻትን ስላጣች አሁን ላይ በሀሳብ ማዕበል እየናጠቻት ሲሆን አይታወቅም። ታዲያ ዛሬ ላይ ያረገዘችው ነፍሰጡር የሆነችውስ ከማን ይሆን የሚል ጥያቄም ይፈጥርባታል። ታዲያ በዚህ መካከል እያሉ ነበረ። ቆይ ግን ትዳር ብቻ ነው እንደሚመረቀው? ብር ይስጥሽ፣ መኪና ይስጥሽ፣ ብዙ ነገር ብለሽ መረቅኝ እንጂ አሁን ትዳር ምን ይሰራል አለቻት። ይህን ሲሰማ ናታን እጅግ ልቡ አዘነ። ምክንያቱም እየጠበቀ የነበረው ስለ ትዳር ያላትን ጉጉት ማወቅ ነበርና እሷ ግን ስለ ትዳር ሳይሆን ስለ ገንዘብ ማግኘትና ስለወደፊት ወደፊት ሀብታም ስለሆን መሆን ስትናገር ሲሰማት ናታን ልቡ ወደ ታሸርተት ብላ ልትወጣ ደረሰች። ይህን ጊዜ ቆይ ግን እኔ ምልሽ ብሎ ሊያወራ ሲል፣ ቆይ አንተ ኮቴ አይሰማም እንዴ ትለዋለች። አዎ ኮቴ አልተሰማሽም። ለማንኛውም ግን በጣም ደስ ትላላችሁ ሰላምዬ፣ ደከመሽ አይደል አላት። አዎ ትንሽ ደክሞኝ፣ ይኸውልህ ዳጣዬ እኮ አጠበችኝ አለቻት። መሄድ ጥሩ ደስ ይላል ብሎ ናታንም ወደ ክላሱ ሊሄድ ሲል፣ አይ እኔማ ክላሴ እንድትመጭ ፈልጌሽ ነበር፣ ግን በቃ ስጨርሽ ነይ ይላታል። የጊዜ ዳጣ ውሃ ልትደፋ ሂዳ ነበር። ታዲያ ተመልሰ ስትመጣ ሰላምም ወደ ናታን ክፍል እንድትሄድ ትጠይቃታለች። ጣጣ የሌላትና ሁል ጊዜም በነፃነት የምትራመደው ዳጣ ተነስታ ወደ ናታን ክፍል ታመራለች። ታዲያ ናታን ክፍል ስትሄድ አበጌል እዛ ቁጭ ብላ ነበረ፣ መጽሐፎቹንም በታትናበት ስለነበር ናታን እጅግ ተበሳጭቷል። ምክንያቱም ሁለት አይነት የሁለት ዓለም ሰዎች፣ እዚህ ጋር ያለችው ሴት ስለ ሰው ክብር የሌላትና ስለ መጽሐፍቶች ምንም ደንታ ቢስ ዛግ ያለችው ሴት ደግሞ የሰው ክብር የሚገባትና ልብ መጽሐፍቶች የሚያስጨንቋት። ታዲያ የስችን አይነት ሴት ሁሉም ሰው ይመርጣታል። እኔ ግን አንጅን መርጭ ወደ ክላሴ ማስገባት ገርማል የሚል ይመስላል በልቡ በአግራሞት እየተመለከታት ቆይ ግን መጽሐፉን የሚያንሳታነሹም ነበር ይላታል። አይ በቃ ደግሞኝ ያላጨቅጭቀኝ አለችው። ይህንን ሲሰማናታል ለወደፊት ሚስትነት አደለም ለወደፊት ሰራተኝነትም እንደማይፈልጋት ከአይኖቹ ያስታውቃል። ታዲያ ዳጣም ስትመጣ ቆይ ምን ፈልገህ ነው? ናታን ትለዋለች። አረ እኔማ ምንም አልፈለግኩም እንድትጫወች ነው ከኛ ጋር ይላታል። አይ እኔ ከእናንተ ጋር የምጫወትበት አንዳች ጉዳይ አይኖረኝም። ደግሞ አበጌል አለችልህ፣ ስለዚህ ከአበጌል ጋር ተጫወቱ ብላ ጥላቸው ወጣች። ይህን ጊዜ ናታን እጅግ በጣም ተበሳጨ። ለትንሽ ደቂቃ እንኳን ቆም ብላ ከአበጌ ጋር የምትሰራለህ እንድትለው ነበር የሚፈልገው። ቅናቷ ሲያንጭረጭራት ማየት ነበር የሚፈልገው። እሷ ግን እንኳን ልትቀና ደንታም አልሰጣትም። ይህን የተመለከተው ናታን ግራ ተጋብቶ ብስጨት ቢልም ዳጣ ግንጠላቸው ወጥታ ሄደች። ታዲያ አበጌል የናታን ቅናት ፊትለፊቱ ወቶ ስለሚታይ በፈገግታም በብስጭትም ሆና እየተመለከተችው ለማንኛውም ደናደር እኔ ልሄድ ነው ብላ ጥላው ትወጣለች። ናታንም ብስጭቱን ዋጣ አድርጎ ቻል አድርጎ ዝም አልያት። በሌላ በኩል ወይዘሮ ማርታ አበጌልን እየተጣራች ሻርቤናን እንጭልኝ እያለቻት ነበር። ታዲያ ማታ እኮ እንግድነት ሂደን አምሽተን ነው። የኔ ልጅ ደህና ናቸው አይደል? እያለችም ልጇን ስትጠይቅ ቆይታ፣ አዎ ደህና ነን፣ ትናንትና ፈልግሻለሁ ብለሽኝ ነበር። ለምን ነበር የፈለግሽኝ? ስለዚህ እስኪ ነይ ንገሪኝ የኔ ልጅ ብላ እንደ ልጅ ስታቀርባት፣ ታዲያ ወይዘሮ ማርታ ይህንን ጥያቄ ስትጠይቃት፣ አሁን ማዬ ትናንትናማ የምነግርሽ ነገር አለ ብዬሽ ነበር፣ ግን ዛሬ ነግርሻለሁ እንዳትቆጭኝ ስትልም፣ እናቷን ቀድማ ማስተሰባበያ ትጠይቃለች። እናትየዋም ነገሯ ስለሚያውቁት ምንድን ነው? እሺ ንገሪኝ ትላለች። በዚህ ጊዜ ታዲያ አበጌል ግራ እየተጋባች የእናቷ መልስ እጅግ በጣም ቢያስፈራትም ሁልጊዜ ነገር መጎንጎኑንና ተንኮል ማሰራጨቱን ስራዬ ብላ ስለያዘችው የሰላምን ጉድ አውጥታ ለእናቷ አሳልፋ መስጠት ፈልጋለች። እማዬ፣ ይኸውልሽ ሰላም ግን ከቤት ወታድራ ታውቃለች እንዴ? አለቻት። ይሄ ደግሞ ምን ማለት ነው? ብላ እናት አይን አይኗን እየተመለከተች፣ አይ ምንም፣ ግን ከቤት ወታድራ ታውቃለች። ኧረ በፍፁም ሰላምዬ ከቤት ወታደራ ይሄ ደግሞ የጨዋነት ምልክት ነው አለቻት። አይደል በጣም እንጂ ጨዋ አለች። ነገረኛዋ አበጌል እኮ ምን ሆነች ነው ንገሪኝ ስላለች እናት ይህን ጊዜ አይ ምንም አልሆንኩም፣ ግን እኮ ሰላም ነፍሰ ጡር ናት አለቻት። ይህን ጊዜ ወይዘሮ ማልታ ድጋሚ እንኳን ጥያቄውን ለመስማት ፈቃደኛ ሳትሆን አንዴ በጥፊ አበጌልን ታዞራታለች። በዚህ ሰዓት ታዲያ አበጌል እየተርበተበተ ፊቶቿን እየዳበሰች ይኸውልሽ ማዬ አንቺ እኳ አታምኘኝም ክን እራሷ ናት ያለችኝ ደግሞ ነፍሰ ጦር ናት እርግጠኛ ነኝ አለቻት። ይህን ጊዜ እናት በስጨት ትብላ ሰላም ሰላም እያለች መጣራት ትጀምራለች። ሰላም ግን ስትጠራ አልሰማች አለችም። እውን ሰላም ነፍሰ ጦር ትሆን ወይንስ ምን ይሆን ታዲያ? ሰላም እስከማን አርግዘው ይሆን? ወይዘሮ ማርታ የሚሰሙት ነገር እውነት ነው ብለው እውነት ላስመረምሯት ይሆን ወይንስ ምን ይፈጠር ይሆን ታዲያ? ሰላም እስከማን አረገዘችው? ከቤት ካልወጣች ካቶ ደረጀ ይሆንስ ወይ? እስከማን ነው በቀጣይ ክፍሉ የምንመለከተው ይሆናል እስከዚያው በያላችሁበት የምድር ዳርቻ ሰላማችሁ ብስት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ እንድታበረታቱኝ እጠይቃለሁ። ለዛሬው የድምጼ ቅስቃሴ እጅግ በጣም ይቅርታ እጠይቃለሁ።